ብርሃን ደብን አፈቅረዋለሁ እወደዋለሁኝ። እዛ ታምሜ በነበርኩበት ሰዓት ሲንከባከበኝ የነበረ እህቴ። አደይ ደግሞ ባርኮት ልታገባ ነው ብላ እንግዲህ ደብን ለመውሰድ ተዘጋጅታለች። በጣም ያሳዝናል። አደይ እንግዲህ ባሌ ሽምግልና ልኮ ሊያገባኝ ነው፣ እናቴን ሊያሳምናት ነው፣ ካሁን ካሁን እምን ደረሰ እያለች በጉጉት ትጠብቃለች። እህቷ ደሞ እዛ ደብን እወደዋለሁኝ ብላ እንግዲህ ለጓደኛዋ ስትነግራት ሰምተናል። እጅግ ያሳዝናል። ምክንያቱም እዛ እንግዲህ ስትለጣጠፍበት ነበረ ዴብ ላይ ማለት ነው። ዴብም ግራ በመገባት ደስ ስላለች በጣም ደስ ብሎኛል እያ ነው። እሷ እንግዲህ ምን እንዳሰበች አላወቀም ነበረ። ምክንያቱም እሷ እንዲም እንደወደደችው በእርግጥ አውቀናል ማለት ነው። ምክንያቱ ደግሞ ዴብዝም ማደር ይችላል፣ ሌሎቻችሁ ሌላ ቦታ ማደር ትችላላችሁ እያለች ስታወራ የእናቷም ሁኔታ አግራ ገብቷት ምን እየሆንሽ ነው ብርሃን? ምን አለ ፍንጃሉን እንኳን ብታነሽው፣ እረ እባክሽ ተሰካነበኝ። የሰሞኑት ሁኔታሽ ምንም አላማረኝም ስትላትም ነበር። እንግዲህ እናት ይገባታል ሁሉ ነገር። ነቅ ያሌለች እናት የልጇ ሁኔታ፣ ባህሪዋ፣ ጸባይዋ፣ ሁሉ ነገሯ ሲቀያየር አይደለም ተቀያይሮ ቀርቶ የምታስበውን እራሱ እናት ታውቃለች እኮ። እና የዴብ መምጣት ብርሃን እንደዛ ሲያንቀለቅላት እናቲቱ ግራ ገብቷት ነበረ። ረረጋበይ እያለቻት ነበረ። በመጨረሻም እንግዲህ ዴብን እወደዋለሁ ብላ ቁጭ አለች። እንግዲህ ለእህቷ ደግሞ ለአዴ ባርኮትን ልታገባ ነው ብላ እርፍ አለች። ያጀማ ሩታ እንግዲህ ዴብን ተከትላ ሄደችበት ዋነኛ ምክንያት ዴብ ሲሳሳት ወይም ደግሞ ዴብ ለመናገር ሲፈራ እኔ እናገር ላለው አግዝሃለሁ ብላ ነበር ተከትላ ሄደችው። እና እንግዲህ የአዴይ አባት የከተማ ጮሌሌ እዝ ምን ሊያረግ መጣ ብሎ እንግዲህ እግሮን በዱላ ሲቀለጥመው ነበረ። እናም ታዲያ እሱ ደግሞ ለመናገር ፈርቶ አዴይ ሲል ሩት አለቀም መታደርግና አዎ፣ አዴይ ልታገባ ነው ብላ ትናገራለች። ያን ታዲያ ብርሃን አራ እህቴ ልታገባ ነው ባርኮት ልታገባ ነው ብላ ቁጭ። እንግዲህ የአዴይ አባትን ግራ በመጋባት ደግሞ ማን ነው እሱ ባርኮት የሚል መልስ ነበር የመለሰላቸው። ከዚህ በኋላ የውላችሁ ልጅን እዚያ አስኮብልላችሁ እንደገና እናንተ ደግሞ እዚህ ትመጣላችሁ? ወይ ጥጋብ! ልጆችንማ በራሴው በራሴው ውዙሁ ባለያም ጥቼ እኔ ያመጣሁላቸውን እንጂ ለከተማ ጩልልማ ልጆቼን አሳልፌ አልሰጥም፣ ሲል እንግዲህ ያ አደይ አባት ሰምተናል ማለት ነው። ዴብ ታዲያ እንግዲህ ምን ይሻለው ይሆን? ምክንያቱም አሁን አዴና ብርሃን ገባር ጦርነት ሊከፍቱ ነው ማለት ነው። እንግዲህ ለምን ብርሃን እዚህ ተወዷለች? ዴብን አዴም እንግዲህ ያው ሽምግልና የላከችው እናቴን አሳምናት ብላ ነው የላከችው። ታዲያ እንግዲህ የትኞቹ ይሆናል ለአዴ ነው ወይስ ለብርሃን? አይ ጉድ፣ ይሄ እህትና እህት ሊጣሉ ነው። ያ ጀማ፣ ምን ይሻላል? ብርሃን አርፋሽ ተቀመጪ። ብርሃን እዛው ገጠር ያሉትን እዛው አብሮ አደጎችሽን ፈልገሽ አግቢ። እንዴ ምን ሆነሽ ነው? ፊት እንደ ወንድ ልጅ እንኳን አፈቀርኩሽ ያምራል እንጂ አወድጀዋለሁኝ፣ እንኳን ደህና መጣ ይያይ ስትለጣጠፍበታለች። ረብራን አላማራ ብሽም ሰከን በይ ሰከን በይ። ይሄ ልሽን ባልማ እንዲያትቀሚ ያደራ እኛ ሰርጋቸውን በጉጉት እየጠበቅን ነው። እሷ ደሞ ዘ ወደውሉ ብለ ቁጭ የበርኩት ፍቅረኛ ለማንኛቸውም ቤዛ፣ እንግዲህ ተንኮሏ ትገልጧል ማለት ነው። የጀማተል ኬር እንግዲህ ቤዛ አንዴ እናቴ ሞታለች ትላለች፣ አንዴ ሐኪም ቤት ናት ትላለች። ከዛም በኋላ ከፍቅር ጋር እንግዲህ ተጣልተው ተያይዘው ባሉበት ሰዓት የፍቅር እናት ትመጣና እናንተ ሁለት ልጆች ምን እየሆናችሁ ነው? ምንድነው ነገሩ ስትል ፍቅርም፣ ኧረ እባክሽ እናት የእችን ልጃት ትመኛት አተመኛት እናቷ ሞታለች እኮ ትላታለች። ኧረ ታይ ቤዛም ኧረ አልሞተችም፣ ምንድነው እናቴ ላይ የምታሟረችው? በዛ እንግዲህ የፍቅር እናት ታሳምናታለች። የፍቅር እናት ያለችውን ሁሉ ታምናለች። በነገራችን ላይ ጥርጣሬ የሚባል ነገር አልፈጠረባትም። በመጨረሻም እንግዲህ ቤዛን ወደ ቤት ስታስገባቻት በኋላ የፍቅር እናት ከዛም ምን ፈልግሽ ነው ትላታለች። አይ ገንዘብ ፈልጌ ነው ለእናቴ መሳከሚያ እና ደግሞ እናቴም ከሆስፒታል እስከምትወጣ እዚህ ቤት ለመቆየት ፈልጌ ነው ስላለች የፍቅር እናት ምሽ፣ በቃ እናትሽ ያለችበት ቦታ እንሂድ ልያት ስትላት አራራራ አይሆንም ማለች። በነገራችን ላይ የቤዛ እናት ያለች ይመስላችኋል ወይስ የሞተች ይመስላችኋል? እኔ አላቅም፣ ብቻ የሞተች ነው የሚመስለኝ። እንደ ራሴ ማለት ነው ምክንያቱም አንድ ቀን ማለት ነው። በዛ ላይ ደግሞ የእናቴን ቀን ስጠኝ ስትል ነበር። እንግዲህ እናቱ የሞተችበት ነው የእናቴ ቀን ስጠኝ የሚባለው። ለማንኛቸውም በመጨረሻ እንግዲህ አዴይም ወደዛ ቤት መታ ነበረ ወደ እነ ፍቅር ቤት። ከዛም በኋላ ያኔ ግን ፍቅር ደስ አላት፣ እንኳን መጣሽ አዴ ዛሬ የቤዛን እውነታ ማውጣት አለብን ስላለች ቤዛም ትደናገጠና ታይ ፍቅር እንዳትሳሳች ይህንን ነገር ማድረግ የለብሽም ብትላትም ፍቅር ግን እውነቱን አውጥታለች። እናቴ ቤዛ እኮ እያዋሸች ነው፣ እዚህ ቤት የመጣችው ለቤት ሰራተኝነት ሳይሆን የባርኮት ፍቅረኛ ናት ብላ እንግዲህ እውነቱን ናውጥታለች። ነገር ግን የፍቅር እናት እውነት አልመሰላትም ነበር እና አዴ አዎ ትዬ እውነት ነው ብላ እንግዲህ እውነቱን አፈርጣለች። ከዛም በኋላ ምን ይፈጠራል? ምን የሚፈጠር ይመስላችኋል? ገና ብዙ ነገር ይወጣል ማለት ነው። ምክንያቱም የሮማን ልጅ ሶረሬቱ ቤዛ መሆን ትናገራለች። ብዙ ነገር፣ የቤዛ ተንኮል የሚወጣለ እና ባርኮትና ኤላንም ገንዘብ ዋሽታ ወስደባችኋለች። ይሄንን ሁሉ እንግዲህ በእውነት ያወጡታል ማለት ነው። ፍቅር እንግዲህ አዴን አናግራት ነበረ። ልልይ ቤት ቀጥ ብላ በመሄድ እባክሽ የፈለግሽውን ገንዘብ ልስጥሽ እና ዴብን ተውልኝ ብላ እንግዲህ ስጠይቃት አዴ በጣም ነው የተናደደችው። ቆይ በመጀመሪያ እስኪ መጀመሪያ ብሩን ከየት ታመጫለሽ ስትላት፣ እንዴ ወንድሜ ባርኮት እኮ ውጭ ነው ስለዚህ ገንዘብ ይቸግረኝ መሰለሽ? እንዴት ላታለች እና አይደለም በጣም ትናደጂ እና እንዴት ወንድምሽ በበረሃ እየተቃጠለ አንቺ ለማይረባ ባለተንኮል ብሩን የሱን ብር ታወጫለች ስትረፍ እና ፍቅርም፣ የማይመለከትሽ ነገር ውስጥ አትግቢ፣ ምን አገባሽ ስለሱ፣ ይልቅስ የፈለግሽውን ገንዘብ ያክል ልስጥሽ፣ ደብን ተዊልኝ ትላታለች። ምን ያክል ብትንቂ ነው አንቺ ፍቅሬን በብሬ በብር አሳልፍ የምሰጥሽ ብለ እንግዲህ ፍቅርን በጥፊ አጮላ እየጎተተች ከልል ቤት አስወጥታታለች ማለት ነው እወጣልሻለሁ ነገር ግን አልፋታሽም ተመልሽ እመጣለሁ ብላ ጭራሽ ደግሞ ቅምጥልን ታገኛታለች መንገድ ላይ ወደ ቤት ስትመለስ ቅምጥል ካናገረቻት በኋላ እባክሽ ቅምጥል እርጅኝ እንግዲህ በዚ ከዚህ በፊት ኪንጎ ዋዴን እንደሚወደ ታቂያለች አይደለም እሷ እኮ ዋዴ ኪንጎን በጣም ተወድዋለች ብላለ ከላ ቅምጥል ልታቃጥር ነበር። ቅምጥል ያው ነቂ ናት። ጎበዝ እኮ ናት ቅምጥል ማለት። እሺ ምን ይሁን ታዲያ ይውልሽ፣ እኔ የፈለግሽውን ነገር ገንዘብ ልላክልሽ፣ እንትን ልበልልሽ ለበልልሽ አደይንና ደብን ላይ አይልኝ ስትላት፣ በምን መልኩ ላይ አይልሽ ላስወግድልሽ? ስትላት አረ እውነትሽ ነው እሱ በጣም ደስ የሚለኝ ስትላት፣ እንግዲህ አንቺ ይሁን ራስ ወዳድ ያንቺ ያልሆነ ነገር የምትፈልጊ ለአንቺ የሆነ ነገር አትፈልጊም እንዴ? ምንድን ነው? ከዛሬ ቀጥለሽ ፊት እንዳትቆሚ ብላ እንግዲህ እሷንም በካልቾ ብላ እንግዲህ ቅምጥል ትታት ሄዳለች ማለት ነው። እንግዲህ ቤዛና ፍቅር አቤት አይችሉም እንጂ ብዙ ነገር ማረግ ይፈልጋሉ ማለት ግን አይሳካላቸውም ምንም አይሳካላቸውም። በነገራችን ላይ የፍቅር እናት ፍቅር ዴቭን እንደምታፈጥረው መቼ ነው የምታውቀው፣ ማወቅ አለባት ምን እንደምትል መስማት አለብት። በእርግጥ ምንም አትልም። እንዴት እንደዛ ታደርጊያለሽ ወንድምሽን፣ አብረው አደግሽን፣ እንዴት እንደዛ ታደርጊያለሽ ብላ የምትቆጣት እንጂ እሺ አትልም። ባቡሬና እንግዲህ ሊሊም ያው አሁንም ያው እንደዛው እንደ እህትና እንደ ወንድም ሆነው እንደቀጠሉ ነው። ነገር ግን የባቡሬ እናት ሊሊን ስትመክራት ነበረ ይ እንግዲህ ፍቅረኛ መያዝ አለብሽ የራስሽን ሕይወት መምራት አለብሽ ስትላት ነበረ። ኤላ እንደዛ አደረገ ማለት ሌሎችም ወንዶችም እንደዛ ናቸው ማለት አይደለም። ስለዚህ ሕይወትሽን መምራት አለብሽ ወይስ እኔ ላምጣልሽ እንዴ? ስትላት ነበረ። ሊሊም አይ እሱ ችግር የለውም ፈጣሪ ያመጣል። ፈጣሪ እያለው ነው የሚሆነው ስትላት ነበር። በእርግጥ ያው የባቡሬ እናት ልጇን ባቡሬን እንድትፈልግ ና ከሱ ጋር እንድትጣመር ነው የምትፈልገው ማለት ነው። ማንም እናት ለልጁ መልካም ሚስት ነው የምትመኘው። ስለዚህ የባቡሬ እናት ደግሞ መልካም ናት ብላ የምትወዳት ሴት ሊሊ ናት። ከዛ ጉድ ያወጣቻት እሷ ናት። እና የባቡሬ እናትም አንቺ ያደረግሽልኝ ነገር በሙሉ መቼም ቢሆን አረሳውም፣ ስትላት ሊሊም እረ የአንቺ ልጅ ስራ ሰው የአንቺ ልጅ ራሱ ባቡሬ ምን እንዳደረገልኝ መቼም ቢሆን አረሳም ስትል ደስ ይላል። ትክክላለች። በነገራችን ላይ ባቡሬ ካደረገው ይልቅ ሊሊ ያደረገችው ነገር ይበልጣል ማለት ነው። ከዛ ከጎዳና ላይ እንድትነሳ ከፈጣሪ ቤታች ስበብ ሆና ያው እዚህ ደረጃ እንዲደርስ ያደረገቻት ሊሊ ጎበዝ፣ አስተዋይ ልጅ ናት ማለት ነው።